ሰላም ጤና ይስጥልን። ውድ ተመልካቾቻችን እንደምን ከርማችሁልናል? ስራ እንዴት ነው? እየተለፋ ነው? በርቱልን እንላለን። እንግዲህ በዛሬው ዝግጅታችን በአንድ እርባታ ውስጥ ወይም በጎችና ፍየሎችን በማድለብ ስራ ውስጥ ቶሎ እንዲሞክቱልንና ወደ ገበያ ለማቅረብ ምን ምን መኖችን ብናበላ የተሻለ ነው የሚለውን ለመነጋገር መጥተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ በቂ ቁም ነገር ታገኛላችሁ ብለን እንገልጻለን። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መረጃውም ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። በአንድ እርባታ ውስጥ ወይም በማሞከት ሂደት ውስጥ መኖ እጅግ ወሳኝ ነገር መሆኑን እንገልጻለን። መኖ ዘርፈ ብዙ ጥቅሞች አሉት። ከሚሰጣቸውም ጥቅሞች መካከል በሕይወት በጎችና ፍየሎችን ለማቆየት፣ ለእንስሳት እድገት፣ ለምርት፣ የሰውነት ክብደት ለመጨመር፣ ለበሽታ መከላከል እና ሌሎች የተለያዩ ጥቅሞችን ለማግኘት መኖ በጣም ወሳኝ ነገር ነው ብለን እንገልጻለን። ስለዚህም ሁልጊዜ የመኖ ጥራቱ ላይ ትኩረት ልናደርግ ያስፈልጋል ማለት ነው። መኗችን የተመጣጠነ መኗችን ከተለያየ ባዕድ ነገር ጋር ላለመቀላቀሉን ማረጋገጥ፣ ድርቆሽም ሻጋታ አለመኖሩን ማረጋገጥ፣ በጎችና ፍየሎች ወደውት እንዲበሉትና ከሰውነታቸው ጋር ቶሎ ተዋህዶ ውጤት እንዲያገኝ ሁል ጊዜ ጥራቱ ላይ ልዩ ትኩረት ልናደርግ ያስፈልጋል ማለት ነው። የመኖ አይነቶች። ለሚሞክት በግና ፍየል መኖነት የሚያገለግሉ የተለያዩ የመኖ አይነቶች ቢኖሩም በአሰር ይዘታቸው የተነሳ አሰራማና አሰር አልባ በሚል በሁለት ምድብ ልንከፍላቸው እንችላለን። ሁለቱም የመኖ አይነቶች የሚሰጡት ጥቅም የተለያዩ ስለሆነ ለሚሞክቱ በግና ፍየል የመኖ ቅንብር ውስጥ ማካተት አስፈላጊ ነው ብለን እንገልጻለን። በእርግጥ ግጦሽና አሰር መኖ መጠቀም ይቻላል። ነገር ግን አስፈላጊው የሰውነት ክብደት ላይ ለመድረስ ተጨማሪ ማሟያ ወይም ምጥን መኖ መስጠት በጣም ወሳኝ ነገሩ ነው ብለን እንገልጻለን። አሰራማ መኖ ለሚሞክቱ በጎች ወይም ፍየሎች የሚሆኑ የተለያዩ የመኖ አይነቶች ቢኖሩም ከሌሎች የመኖ አይነቶች ጋር ሲነጻጸር ርካሽ በመሆኑ በአግባቡ ተዘጋጅተው ጥራታቸውን በመጨመር ለሚሞክቱ በጎችና ፍየሎች ከተሰጡ ወጪን ይቀንሳል። በዚህም የተነሳ በማሞከት ስራ ውስጥ አብዛኛው የመኖ ድርሻ የሚሟላው ከእነዚህ መኖ አይነቶች ነው። በአገራችን በስፋት ከሚገኙት አሰራማ የሆኑ መኖዎች ድርቆሽ፣ የሳር ድርቆሽ፣ የበቆሎ ግልፋፊ፣ የሰብል ተረፈ ምርት ጭድ፣ የስንዴ ገለባ፣ የገብስ ገለባ፣ የበቆሎ አገዳ፣ እነዚህ አሰራማ መኖ ውስጥ ይመደባሉ። የተለያዩ አሰራማ መኖች የተለያዩ ጥቅም ቢኖራቸው በጥቅሉ ግን ለማመንዠግና ጨጓራቸው በትክክል እንዲሰራ ለጨጓራቸው መዳበር ወሳኝ ነገር ነው ብለን እንገልጻለን። አሰር አልባ መኖዎች የሚሞክቱ በጎችና ፍየሎች ሳርና ገለባን ብቻ በመብላት በቂ ንጥረ ምግብ ስለማያገኙ በተለይም ኃይል ሰጪና አካል ገንቢ ንጥረ ምግቦች የሚጠበቅባቸውን ውጤት በተፈለገው ጊዜ ሊያስገኙ አይችሉም። ስለዚህ የተለያዩ የአሰር አልባ መኖ ምንጮችን በመጠቀም የተመጣጠነ መኖ በተጨማሪነት ማቅረብ ያስፈልጋል። የአሰር አልባ መኖችን በዋናነት የእህል ዘሮችና የፋብሪካ ተረፈ ምርቶች ናቸው። የተመጣጠነ መኖ ዋነኛው ዓላማ ለውጤት የሚያበቃ ለእንስሳው ተጨማሪ ንጥረ ምግብ በማስገኘቱ ነው። ስለዚህም የኢንዱስትሪ ተረፈ ምርቶች የሚሞክቱ በጎችና ፍየሎችን እንደ ዋነኛ መኖ ምንጭነት የሚያገለግሉ ሲሆኑ በሀገራችን በጥቅም ላይ እየዋሉ ያሉ የኢንዱስትሪ ተረፈ ምርቶችንም ስንመለከት የመጀመሪያ ከዘይት ቤት ጭማቂ የሚገኙ ተረፈ ምርቶች ናቸው። በዚህም የለውዝ፣ የጥጥ ፍሬ፣ የሱፍ፣ የተልባ፣ የሰሊጥ፣ የኑግ ፋጉሎ እና ሌሎች የዘይት ቤት ተረፈ ምርቶችን በመጠቀም ለመኖ ግባት መጠቀም ይቻላል። ሁለተኛው ከዱቄት ፋብሪካ ቤቶች የሚገኙ ተረፈ ምርቶች ናቸው። ፍሩሽካ፣ ፍሩሽኬሎ እና ሌሎች ተረፈ ምርቶችን ለመኖ ግባትነት መጠቀም ይቻላል። ሌላኛው ከፋብሪካ በተረፈ ምርት የሚገኘው ከመጠጥ ፋብሪካ ነው። የገብስ አተላ፣ እርጥብና ደረቅ የቢራ ጭማቂ፣ በየመንደሩ የሚዘጋጁ የጠላና የአረቄ አተላ እነዚህ ለመኖ ግብአትነት ለመጠቀም በጣም ወሳኝ ነገር ናቸው ብለን እንገልጻለን። ለሚሞክቱ በጎችና ፍየሎች አስፈላጊ የሆኑ ንጥረ ነገሮች በመኖ ውስጥ የሚገኙ ልዩ ልዩ ውህዶች ንጥረ ምግብ በመባል ሲታወቁ፣ እነዚህ ውህዶች አይል ሰጪ፣ አካል ገንቢ፣ ቫይታሚኖች፣ ማዕድናትና ውሃ ናቸው። አይል ሰጪ ምግብ አይል ሰጪ ንጥረ ምግብ እንስሳት በሚያድጉበት በማንኛውም እንቅስቃሴ የኃይል አቅርቦትን ያሟላል። እንዲሁም እንስሳው በሕይወት እንዲቆዩና ምርታማ እንዲሆኑ ያደርጋል። የኃይል ሰጪ ንጥረ ምግብ ምንጮችን ስንመለከትም የኃይል ዘሮችን በቆሎ፣ ማሽላ፣ ገብስ፣ ስንዴ፣ ፍሩሽካ፣ ሞላሰስ የሥራ ሥሮች ተክል እና ሌሎች ኃይል ሰጪ መኖችን በውስጣቸው ካርቦሃይድሬትና ስብ የሚባሉትን ንጥረ ምግቦች የያዙ ናቸው። አካል ገንቢ ንጥረ ምግብ ወይም ፕሮቲን በዋናነት የሚሞክቱን በጎችና ፍየሎችን ያዳብራል። በተጨማሪም እድገትን ይቀጥላል፣ የስጋ ምርትንም ያሳድጋል፣ እንዲሁም ለመራባት ዝግጅት ይጠቅማሉ። የአካል ገንቢ ንጥረ ምግብ ምንጮችንም ስንመለከት የጥጥ ፍሬ ፋጉሎ፣ የሱፍ ፋጉሎ፣ የኑፍ ፋጉሎ፣ የገብስ አተላ፣ ደረቅ የቢራ ጭማቂ አልፋ አልፋ እና ሌሎች የአካል ገንቢ ንጥረ ምግቦች የመኖ ግብዓት ናቸው። ቫይታሚኖች የእንስሳት አካል የሚጠበቅበትን ስራ እንዲሰራ፣ ቫይታሚኖች ከፍተኛ ጥቅም ይሰጣሉ። እንስሳት በሰውነታቸው ከሚያመርቷቸው ቫይታሚኖች በተጨማሪ እንደ ቫይታሚን ሰጭነት አረንጓዴ ተክሎችና ሰው ሰራሽ ቫይታሚኖችን ውህድ ስለሚያገለግሉ በመኖ ውስጥ ቀላቅሎ መስጠት በጣም ጠቃሚ ነው ብለን እንገልጻለን። ማዕድናት የሚሞክቱ በጎችና ፍየሎችን የአካል እንቅስቃሴያቸው እንዲያከናውኑ የሚያገለግሉ ናቸው። ማዕድናት ለአጥንትና ለጥርሳቸው እድገት ጥንካሬ፣ እንዲሁም ለርቢ ስርዓት መዳበር ይረዳሉ። የማዕድናት ምንጮችንም ስንመለከት ብትንጨው፣ አሞሌጨው፣ የተፈጨ አጥንት እና ሌሎች ውህዶች እንደ ማዕድናት ያገለግላሉ። ስለዚህም እነዚህን መኖች በማመጣጠን ዕለታዊ የእንስሳት መኖ ፍላጎት የእንስሳቱን የኃይል ወይም የጉልበት፣ ፕሮቲን፣ ቫይታሚን፣ የማድንና የውሃ ፍላጎታቸውን የሚያሟላ መሆን ይኖርበታል። የሚሞክቱ በጎችና ፍየሎችን ምርታማነት ከፍ ለማድረግና የሚጠበቀውንም ጥቅም ለማግኘት የተመጣጠነ መኖ ከፍተኛ ሚና ስለሚጫወት፣ መኖ ላይ ልዩ ትኩረት ልናድርግ ያስፈልጋል ማለት ነው። ዝቅተኛ ጥራት ያላቸው መኖችን መመገብ ተከትሎ በሚመጣው አነስተኛ የምኖ አወሳሰድ የሚከሰተውን የንጥረ ምግብ እጥረት ለመቅረፍ እንስሳትን በተገቢ ሁኔታ የተቀነባበረ ምጥን መኖ መመገብ አስፈላጊ። የእንስሳት አድላቢዎች በመኖ ማድለቢያ ተመጣጥኖ የተቀነባበረ መኖ ገዝቶ መጠቀም ወይም ደግሞ ምጥን መኖ ገዝቶ ለማዘጋጀት የሚያስፈልገውን ጥሬ እቃ በማሟላት ራስም በቤት ውስጥ ማዘጋጀት ይቻላል። በሌላ ቪዲዮ በተግባር ቤት ውስጥ እንዴት እንደሚዘጋጅ በሚቀጥለው ዝግጅታችን እናቀርባለን። የሚሞክቱ በጎችና ፍየሎች የመኖ ፍጆታና የማምረቻ ጊዜ ቀመር። የሚሞክቱ በጎችና ፍየሎች በዘጠና ቀናት ወይም በሶስት ወር እና ከዛ ባነሰ ቀናት ውስጥ ለገበያ ማቅረብ ይቻላል። ስለዚህም በአመት ውስጥ ከሶስት እስከ አራት ጊዜ ሂደቱን ማከናወን ይቻላል። ይህ ሲሆን ግን የሚሞክቱ በጎችና ፍየሎች አስተማማኝ ገበያ መኖሩን ማረጋገጥ ያስፈልጋል። ስራ ለመስራት ሲወሰንም የህዝብ በዓላትን ታሳቢ በማድረግ ቢሰራ በጣም ውጤታማ ያደርጋል ብለን እንገልጻለን። በተጨማሪም በእርባታው ጣቢያ አካባቢ ራስን በማስተዋወቅ ለማህበረሰቡ ለተለያዩ ዝግጅቶች በማቅረብም የገበያ ሁኔታውን ማስፋፋት በጣም ወሳኝ ነገር ነው ብለን እንገልጻለን። የበግና የፍየል የቀን የመኖ ፍጆታ አንድ ለማድለብ የሚገዛ በግና ፍየል ከገበያ በምንገዛበት ወቅት በአማካኝ 20 ኪሎ ግራም የሚመዝን መሆን አለበት ተብሎ ይገመታል። በዚህም በቀን ውስጥ ከ0.8 ኪሎ ግራም እስከ 1 ኪሎ መኖ ያስፈልገዋል። እንደ አጠቃላይም 20 ኪሎ ግራም የሚመዝን 0.24 ኪሎ ግራም ምጥን መኖና 0.56 ኪሎ ግራም አሰራማ መኖ በድጎማ ቢሰጥ በአጭር ጊዜ የታሰበውን ውጤት ለማግኘት ያስችላል ብለን እንገልጻለን። ሆኖም ግን ለምሳሌ በአርባ አምስት ቀን የማሞከት ቀናት 30 ኪሎ ግራም ይሆናል ተብሎ ይጠበቃል። በዚህ ጊዜ አሰራማና የምጠን መኖ ከላይ በተሰጠው መሰረት አስልቶ መመገብም በተጨማሪም ንጹህ የውሃ አቅርቦት እንደ ፍላጎታቸው መጠን መስጠት በጣም ተገቢ ነው ብለን እንገልጻለን። በአማካኝም የክብደታቸውን አስር በመቶ የሚያህለውን ውሃ በቀን ውስጥ ስለሚያስፈልጋቸው እየተከታተሉ መስጠት በጣም ወሳኝ ነገር ነው ብለን እንገልጻለን ውሃ ለአንድ እርባታ የሚሆን ማደለቢያ ውሃ በጣም ወሳኙ ነገር ነው ብለን እንገልጻለን። ያለ ውሃ እርባታን የሚሆን ማደለብ ለማስኬድ በጣም አዳጋች ነው ብለን እንገልጻለን። ለሚሞክቱት እንስሳት ውሃን በአግባቡ በመስጠት ጠቀሜታው በጣም ብዙ ነገር ነው ብለን እንገልጻለን። ከዚህም ውስጥ ውሃ እንስሳትን በህይወት ለማቆየት በጣም ወሳኙ ነገር ነው ብለን እንገልጻለን። ውሃ ከመኖ የሚገኙትን ንጥረ ምግቦች በጥቅም ላይ እንዲውሉ ያደርጋል። በእንስሳት አካል ውስጥ የመኖ ንጥረ ምግቦችን በማጓጓዝ ከፍተኛ ሚና አለው። መኖ ለመፍጨት፣ ከእንስሳት አካላት ቆሻሻን ለማስወገድ፣ ሙቀትን ለመቆጣጠር ውሃ በጣም ወሳኙ ነገር ነው ብለን እንገልጻለን። ውሃ ከመጠጥ አገልግሎት ውጪም እንስሳትን ለማጠብ፣ በማድለሚያ ጣቢያ ውስጥ ወለልና የተለያዩ ቁሳቁሶችን ለማጠብ፣ መኖቹንም ለማዘጋጀት ውሃ ወሳኙ ነገር ነው። ደረቅ መኖ የሚመገቡ እንስሳት እርጥብ መኖ ከሚመገቡት እንስሳት የበለጠ ውሃ ይጠጣሉ ለምሳሌ 20 ኪሎ ግራም ክብደት ያለው አንድ እንስሳ በአማካኝ በቀን ውስጥ ከሶስት እስከ 4 ሊትር ይጠጣል በመኖ ውስጥ የጨው መጠን በጨመርን ቁጥር የእንስሳት ውሃ የመጠጣት አቅርቦታቸው ከፍተኛ ስለሚሆን ምርታቸውንም በከፍተኛ መጠን ይጨምራል ስለዚህም ሁልጊዜ ጊዜ በምግባቸው ውስጥ ጨው በመጨመር ብዙ ውሃ እንዲጠጡ ማድረግ ተገቢ ነው እዚህ ጋር ግን ልናስተውለው የሚገባ የጨው መጠን በበዛ ቁጥር ሌላ የራሱን ስጋት ይዞ ስለሚመጣ በተመጠነ መልኩ ጨውን መጨመር ተገቢ ነው ብለን እንገልጻለን። የአየሩን ሁኔታ በመመልከት እንስሳት ከክረምት ወራት ይልቅ በበጋ ወራት ከፍተኛ የውሃ መጠን ያስፈልጋቸዋል። ምክንያቱም በበጋ ወራት ከፍተኛ ሙቀት ስላለ ማለት ነው። ከፍተኛ ክብደት ያላቸው አቋማቸው ትልልቅ የሆኑ እንስሳት ዝቅተኛ ክብደት ካላቸው አቋማቸው ትናንሽ ከሆኑ እንስሳት የበለጠ ከፍተኛ መጠን ደረቅ መኖ ስለሚመገቡ ከፍተኛ የውሃ መጠን ያስፈልጋቸዋል። የውሃውንም የሙቀት መጠን ስንመለከት በጣም የሞቀ ወይንም በጣም የቀዘቀዘ ውሃ ለእንስሳት መስጠት አይገባም። ስለዚህም የአካባቢው ሙቀት ከፍተኛ በሆነባቸው ቦታዎች የውሃ ማጠጫ ገንዳዎችን መጠለያ ያለባቸው ቦታዎች ማስቀመጥ ተገቢ ነው ብለን እንገልጻለን። የውሃ ንጽህናውም ለድርድር የሚበቃ አይደለም። ለእንስሳት የሚቀርበው ውሃ ንጹህ መሆን አለበት። ውሃ ውስጥ ቆሻሻ በተቀላቀለ ቁጥር እንስሳቶቹ ለመጠጣት ይቸገራሉ። በተጨማሪም ለውሃ ወለድ በሽታ ተጠቂ ይሆናል። ስለዚህም ሁል ጊዜ ንጽህናው ላይ ትኩረት ልናደርግ ያስፈልጋል ማለት ነው። የተሻሻለ የእንስሳት መኖ ልማት ለመትኪያ የተሻለ ቦታ ካለን ከከተማ ግብርና የሚሆን በአካባቢዎችን ከሚገኙ ጣቢያዎች ዘሮቹን በቀላሉ በማግኘት በጓራዎችን በመትከል በጥቂት ጊዜ ውስጥ የተሻሉ ውጤቶችን ማግኘት እንችላለን። የሳር ዘሮችም እንደ ዝሆን ሳር፣ ደሾ፣ አልፋ አልፋ እና ሌሎች የተሻሻሉ አይነት የተሻሻሉ የሳር አይነቶችን ለእርባታችን መጠቀም በጣም የተሻለ ነገር ነው ብለን እንገልጻለን። አካባቢያችን ላይ በቀላሉ በመዝራት በየዕለቱ ከሚኖረው የመኑ ዋጋ እና በቀላሉ አረንጓዴነትን የተላበሰ መኖ ለእንስሳቶቻችን ለመስጠት ቦታውና አጋጣሚው ካለ የተሻሻሉ የእንስሳ መኖዎችን መኖችን በመዝራትና ተጠቃሚ በመሆን በጣም ውጤታማ ያደርጋል። የተሻሻሉ የመኖ እጽዋትን ጥቅም ላይ በመዋል እርባታችንን ማዘመን ተገቢ ነው ብለን እንገልጻለን። የተሻሻሉ ዝርያዎች በትንሽ መሬት ላይ ከፍተኛ ምርት በመስጠት ይታወቃሉ። የተሻሻሉ የመኖ እጽዋት በንጥረ ነገር ይዘታቸውም የበለጸጉ ሲሆኑ ከሰብል ተረፈ ምርቶች ጋር በማቀላቀል በአረንጓዴነትና በድርቆሽነት ለእንስሳት በመስጠት ምርትን ማሳደግ ይቻላል። ስለዚህም ለምርታችን ተጨማሪ የመኖ ግብአት ስለሚሆን የተሻሻሉ የመኖ ዝርያዎችን መጠቀም በጣም ወሳኝና ውጤታማ ያደርጋል ብለን እንገልጻለን። ስናጠቃልለው ሁል ጊዜ የየዕለት የእንስሳት መኖ ፍላጎት አሰጣጣችን ላይ ቫይታሚኖችን፣ ፕሮቲኖችን፣ ማዕድናትን እና ውሃ በተገቢው በማቀናጀትና እዚህ ላይ ትኩረት በማድረግ በቶሎ በማደለብ ለገበያ ማቅረብ እንችላለን ማለት ነው በተለምዶ ሳይሆን ሁል ጊዜ ራሳችን በምናዘጋጀው ቀመር እነዚህ የምግብ ይዘቶች የምግብ ንጥረ ነገር ማካተት ተገቢ ነው ብለን እንገልጻለን። እንግዲህ ተመልካቾቻችን፣ ለዛሬ ያዘጋጀንላችሁ በእርባታ ውስጥ ቶሎ ለማደለብና ለገበያ ለማቅረብ የሚረዱትን የመኖ አይነቶች በሚገባ አቅርበንላችኋል ብለን እንገልጻለን። ከፕሮግራማችንም በቂ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅታችን ከተመቻቹ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። የዛሬው ዝግጅታችን ይህን ይመስል ነበር። በቀጣይ በሌላ የሥራ ሀሳብ እስከምንገናኝ ድረስ መልካም የሥራ ጊዜ እንዲሆንላችሁ እንመኛለን። ጤና ይስጥልን።